ማንጸባረቅ። አንድ እግዚአብሔር በግልጽ ሲናገር ትሰማለ። ሁለት መመሪያውን ችላ የምትለው ለምንድን ነው? ከዚያም መልስ የሚሰጠን ጸሎት መጠበቅ ለምን አስፈለገ? ሦስት ኃጢአታቸውን የሚደብቁ ሰዎች ምን ይሆናሉ? አራት ክፋት በውስጡ ውስጥ ዘላቂ ሰላም ያስገኛል። አምስት ዛሬ በደልህን እየተናዘዝክ ነው ወይስ እየደበቅክ ነው? ስድስት ምሕረትን የሚቀበሉት እነማን ናቸው? ደብቃሾች ወይንስ ታማኝ ተናዛዦች? ሰባት ንስሐ መግባት አዲስ መንፈሳዊ ነፃነት የሚያመጣው እንዴት ነው? ጸሎት፣ ጌታ ሆይ ቃልህን በእውነት ለመስማት ጆሮዬን ክፈት። መመሪያህን ፈጽሞችላ እንዳል ወይም እርማትህን እንዳልንቀርዳኝ ልቤን ከማንኛውም ከተደበቀ ኃጢአት ወይም ኩራት አጽዳ ያጠፋሁትን ለመናዘዝ ድፍረትን ስጠኝ። በምሕረትህ እንጂ በክፋት አልሄድም። ወደ አንተ ስመለስ በጸጋ ሸፍነኝ። ሁልጊዜ ጽድቅን እሻና በየቀኑ ሞገስን አግኝ። ምሳሌ 28 ዘጠኝ እስከ 13 ሕግን ላለመስማት ጆሮውን የሚደፍን፣ ጸሎቱ እንኳ አስጸያፊ ነው። ቅኖችን በክፉ መንገድ የሚመራ፣ በቈፈረው ጕድጓድ ይገባል፤ ንጹሓን ግን መልካም ነገርን ይወርሳሉ። ባለጠጋ ራሱን ጠቢብ አድርጎ ይቈጥር ይሆናል፤ አስተዋይ የሆነ ድኻ ግን መርምሮ ያውቀዋል። ጻድቃን ድል ሲነሱ ታላቅ ደስታ ይሆናል፤ ክፉዎች ሥልጣን ሲይዙ ግን ሕዝብ ይሸሸጋል። ኀጢአቱን የሚሰውር አይለማም፤ የሚናዘዝና የሚተወው ግን ምሕረትን ያገኛል። እግዚአብሔርን ዘወትር የሚፈራ ሰው ብፁዕ ነው ልቡን የሚያደነድን ግን መከራ ላይ ይወድቃል። ታዳጊ በሌለው ሕዝብ ላይ የተሾመ ጨካኝ ገዥ፣ እንደሚያገሣ አንበሳ ወይም ተንደርድሮ እንደሚይዝ ድብ ነው። ጨካኝ ገዥ ማመዛዘን ይጐድለዋል፤ አለአግባብ የሚገኝን ጥቅም የሚጸየፍ ግን ዕድሜው ይረዝማል። የሰው ደም ያለበት ሰው፣ ዕድሜ ልኩን ሲቅበዘበዝ ይኖራል፤ ማንም ሰው አይርዳው። አካሄዱ ነቀፋ የሌለበት ሰው ክፉ አያገኘውም። መንገዱ ጠማማ የሆነ ግን ድንገት ይወድቃል። መሬቱን የሚያርስ የተትረፈረፈ ምግብ ያገኛል፤ ከንቱ ተስፋን ይዞ የሚጓዝ ግን በድኽነት ይሞላል።